አይ ትላንት ደውዬ አውርቼው ነበር እና ብዙ ነገር አውርቼው። ትላንት አልተመቸውም እና ነው እንጂ ትላንት ስላልተመቸው ነበር እናገኘው እና ለዛሬ ቀጥሮ ነው የመጣው። ብዙ ነገር ብዬሽ አሉ አይደል? ለዚህ ነገራቶችን በሰላም መፍታት አለብን። ፋሲልም ብዙ ያወራኝ ነገር ነበረ ይበልጥ ክሊር እንዲሆንልኝ እኔም መጥቼ በደንብ እናወራለን ምናምን ነበር ያለው። በጣም ብዙ ነገር አውርቼዋለሁ። ብዙ ነገር ነበር ያወራን እና እሱም በሰላም መፍታት ነው የሚፈልገው የሚል ነገር ገብቶሻል። የተፈጠረው ነገር ተፈጥሯል። የሆነው ነገር ሆኗል። ስለዚህ እኔ እሱ እንደውም እንዳለኝ ይቅርታ መጠየቅ ፈልጋለሁ እኔ እሱ እኔ አንቺን ማለት ነው ይቅርታ መጠየቅ ፈልጋለሁ። እዛ እኔም የእሱን ይቅርታ መጠየቅ ፈልጋለሁ ፋሲሊ፣ በዚህ አጋጣሚ በጣም ይቅርታ። ምክንያቱም በተፈጠሩት ነገሮች እኔም ግንፍል ግንፍል ብዬ ብዙ ነገር ነው ያደረጉት አደለም ያው እጄ እንዲስቲቆስ ልሆናን ድረስ ማለት ነው